እኛ ግን መጠለያችን እግዚአብሔር ነውና፣ የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየከፋ ሲሄ የመጨረሻው ዘመንን ለመመልከት አሁን እነዚህን ማየታችን መጨረሻው ዘመን በቀላሉ ይገባናል ማለት ነው። አንደርስታንድ እናደርጋለን አሉ። ያን የሚነሱ አሉ። ለእነሱ ምልክት ይሄ ነው። መነሳታቸው አይቀርም ግዴታ ነው። ሌላ በሌላ አነጋገር ግዴታ ነው እና እነዚህን ሰዎች ስንመለከት የሰው ፍቅር ይቀዘቅዛል ሲል፣ አሁን የሰው ፍቅር ሲቀዘቅዝ ሲቀዘቅስና የመጨረሻ ዘመን ላይ በቀላሉ እንዲገባን። እንዲገባ እነዚህ ለዛኛው ምልክቶች ሆነው ይቀርባሉ፣ ወይም ደግሞ እንደ ምሳሌነት ይቀርባሉ ማለት ነው። በዚህ ዘመን አሁን ብዙ ቦታ ላይ ፍቅር ቀዝቅዞ እንመለከታለን። ብዙ ያው የመጨረሻው ዘመንም ቤተክርስቲያን ላይ እንደዚህ አይነት ነገር መፈጠሩ የማይቀር ነገር ስለሆነ እና አለ ቤተ ክርስቲያኖች ውስጥም አለ፣ ከዛም ውጭ ባሉ ሰዎች መካከልም ፍቅር ቀዝቅዞ እንመለከታለን። ፍቅር ቀዝቅዞ ሰው ሰውን ሲገል፣ ሰው ሰውን ሲጠላ፣ ወይም ሰው ራስ ወዳድ ሲሆን ስንመለከት በስተመጨረሻ ላይ በመጨረሻው ዘመን በዚህ በሰባቱ ዓመታት ላይ ሰው ምን ያህል ራሱን እንደሚወድ ምን ያህል ፍቅር እንደሚቀዘቅስ ይግባን ነው ይግባን ነው። ከዚህ ሳምፕል ተነስተን ይሄ ነገር እንዲገባን ነው በቀላሉ መረዳት እንድንችል ነው። እና በዛ ዘመን ላይ የሚሆኑ ነገሮችን ምልክቶች ግን እያየን ነው አሁን። እና እነዚህ ነገሮች መሆናቸው ግዴታ ነው፣ እንደዚህ ይሆናል። እስከ መጨረሻ የሚጸና ግን እርሱ ይድናል። እና አሁን ከአይሁዳውያን አንጻር ስንመለከተው በዛ ዘመን ላይ ያለ እስከ መጨረሻ የጸናው ሰው እሱ ነው የሚድነው። በዚህ በመከራው ሰባት ዓመት ላይ እስከ መጨረሻ የጸናው ሰው ይድናል። እስከ መጨረሻ የጸናው በዚህ መከራ ዘመን ላይ ይድናል ማለት ነው። ለአዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። እና የመንግስት ወንጌል ደግሞ የሚለው ሌላኛው እኛ ጋር ያለ ጉዳይ እንዳልሆነ የሚያመለክት ክፍል ነው። ከቤተክርስቲያን ጋር አይደለም ጉዳዩ። ለምን ቤተክርስቲያን በየትኛውም ዘመን ምናልባትም ክርስቶስ በነበረበት ጊዜያት እስካልሆነ ድረስ እስካልሆነ ድረስ የመንግስት ወንጌል የሚባል ወንጌል ተሰብኮ አያውቅ። የመንግስት ወንጌልን የሰበከው መጥምቁ ዮሐንስ ነው የሰበከው ኢየሱስ ክርስቶስ ነው። ከዛ በኋላ የመንግስት ወንጌል ሳይሆን የተሰበከው የጸጋ ወንጌል ነው። በክርስቶስ ኢየሱስ እመኑ ትድናላችሁ እንዲሁ ነው የምትድኑት፣ እንዲሁ በጸጋ ነው የምትድኑት ተብሎ ያለው ወንጌል ነው አሁን ያለው እጃችን ላይ የምንሰብከው ለሰውም ይህንን ወንጌል። በክርስቶስ ኢየሱስ ካልሆነ ደህንነት የለም። እግዚአብሔር ዓለሙን ስለወደደ አንድያ ልጁን ሰጠ የሚለው ወንጌል ነው የአሁኑ ወንጌል፣ እኛ እየሰበክን ያለው የጸጋው ወንጌል ወይም ግሬስ ጎስፕል የምንለው ማለት ነው እና የመንግስት ወንጌል ነው ያን የሚሰበከው። የመንግስት ወንጌል ኮንቴንቱ ምን አይነት ነው ሲባል ንስሐ ግቡ ነው። የእኛም ወንጌል ያው ከዛው አንጻር ነው ንስሐ ከመግባት አንጻረ ቢሆንም የመንግስቱ ወንጌል ታርጌቱ ወደ ሺህ ዓመት መንግስት ነው። ንስሐውም ለሺህ ዓመት መንግስት ነው። ለዛ ነው ስሙም የመንግስት ወንጌል የተባለው። የመንግስት ወንጌል የሚል ነገር የመጣውን ከዛ ጋር የተያያዘ ነው። እኛ ደግሞ ለሺህ ዓመት መንግስት ሳይሆን ለዘላለም ሕይወት ነው ያመን ነው ክርስቶስን። እና እንደዚህ አይነት ነገር አለ በዚህ ክፍል ላይ ይሰበካል ይሄ ከተሰበከ በኋላ ወንጌሉ ሲዳረስ፣ በተለይም ደግሞ ከዚህ አስቀድምን የተመለከትናቸው በራእይ ላይ የተቀመጡ ሰዎች መቶ አርባ አራት ሺህ የሚባሉ ሰዎች፣ ደናግሎች፣ ከአይሁድ ዘንድ ማህተም የተደረገባቸው ሰዎች፣ እነዚህ ሰዎች ወንጌልን ሙሉ ለሙሉ ከዓለም ጫፍ እስከ ዓለም ጫፍ፣ ከምድር ጫፍ እስከ ምድር ጫፍ ይሰብካል። ከዚህ በኋላ መጨረሻ ይሆናል ይላል ኢየሱስ። መጨረሻው ይመጣል አለ እና ይህንን ይነግረንና ቀጥታ የሚወስደን ወደ ነብዩ ዳንኤል ነው። እንደዚህ ይላል፣ እንግዲህ በነብዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰች ስፍራ ቆሞ ስታዩ፣ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፤ በሰገነት ያለ በቤቱ ያለውን ሊወስድ አይውረድ፤ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይበል፣ አይመለስ በዚያችም ወራት ለእርጉዞች እና ለሚያጠቡት ወዮላችው! ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ያው ታላቁ መከራ የሚለው ከዚህ የተወሰደ ስለሆነ ማለት ታላቅ መከራ ይሆናል፣ ወይም ደግሞ ግሬት ሪሌሽን የሚለው ማለት ነው እና ከዚህ የተወሰደ ነው ከዚህ የተወሰደ ነው። ስለዚህ በዚያን ጊዜ ስለሚሆነው ነገር ይሄ ክፍል ያስጠነቅቃል ያስጠነቅቃል። በነብዩ በዳንኤል ምንድን ነው የተባለው? ይሄ ርኩሰት፣ የጥፋት ርኩሰት የሚባለው ምን አይነት ነገር ነው? ነብዩ ዳንኤል ስለዚህ ነገር ሲያወራ በተለይም በዳንኤል መጽሐፍ ምዕራፍ ዘጠኝ ላይ ያለውን እየተመለከተ ወይም እያነሳ ነው ኢየሱስ ክርስቶስ። ከዛ አጣቅሶ እየመጣ ነው ያለው ዳንኤል መጽሐፍ ላይ ያለው ምዕራፍ ዘጠኝ ላይ ስለ ሰባው ሱባኤ ካወራ በኋላ ስለምንድን ነው በዚያ ጊዜ በዛ ሰባት ዓመት ላይ ስለሚሆነው ነገር ያነሳል። ክፍሉ ክፍሉ ስለዛ ነገር ነው የሚያነሳው። እና ይህንን ነገር አስተውሉ አስቀድማቸው። የጥፋት እርኩሰት ማለት ምንድን ነው? በተቀደሰ ስፍራ፣ ቤተ መቅደስ ውስጥ እኔን አምልኩኝ ብሎ ወይም ደግሞ ሌላ መስዋዕቱን ሲያስቀርማል ዳንኤል መስዋዕቱን ያስቀራል ነው ያለ በዚህ በሱባኤው እኩሌታ መስዋዕቱ ይቀራል፣ ይቋረጣል። እስራኤላውያንና ለእግዚአብሔር ብለው የሚያደርጉት ነገር ይቋረጣል፣ ይቆማል፣ እያለን ነው ያለው ይሄ ክፍልና፣ እና መስዋዕቱ ይቋረጣል። አንባቢው ደግሞ ማስተዋል አለበት በዚህ ጊዜ ላይ። ይህንን ነገር አስተውሎ አስቀድሜ ነግሬያቸዋለሁ። ይህ በሚሆንበት ጊዜ ሽሹ አሁን ይህ አስተኛው ጥፋት እርኩሰት ማለት የአስተኛው ክርስቶስን ነው ወይም አውሬው ተብሎ ያለው ይህ ነገር በዚህ ቤተ መቅደስ ላይ ሆኖ ስታዩ ሆኖ ስታዩ፣ ለዚህ ምሳሌ ይሆን ዘንድ እያንዳንዱን ነገር በምልክትነት አይተናል። አንቲዮቀስ ኤጵፋነስ የተባለው ሰው ግሪካዊ ነው። ይህ ሰው ቤተ መቅደሱ ላይ መስዋዕት አቀረበና ምልክት ሆነ። የአሳማ መስዋዕት አቀረበ፣ ምልክት ሆነ። በተቀደሰ ስፍራ ላይ መስዋዕትን ያቀረበው እና ሐሰተኛው ክርስቶስ ከእንደዚህ አይነት ነገሮች ጋር እንዴት እንደሚገዳኝ ምልክትን ሰጠን። ከዛ በኋላ ምልክትን የሰጡን የሮም ነገስታቶች አሉ። የሮም ነገስታቶች አሉ። ከነዚህም ከሮም ነገስታቶች መካከል አንዱ ካሊጉላ የተባለው የሮም ንጉስ እንደውም እሱን እራሱ አውሬ እሱ ነው ብለው እስኪሉ ድረስ የራእይ መጽሐፍን ስድስት ስድስት የሚለውን ቁጥር እስኪቀይሩ ድረስ ያስደረሰ በሁለተኛው መቶ ክፍለ ዘመን አካባቢ የነበሩት ሰዎች ይህንን ጥቅስ ቀይረውታል። ስድስት ስድስት የሚለውን ጥቅስ አይ ስድስት ስድስት ኔሮን ነው የሚገልጸው። ስለዚህ የካሊጉላ አይደለም ብለው ቁጥሩን እስኪቀይሩ ድረስ ያደረሰ ያደረሰ ማለት ነው እና እንዲህ እስኪሆን ድረስ ያደረገ አንድ የ ሮም ንጉስ ቄሳር አለ ካሊጉላ የሚባል። ይሄ ቄሳር ምንድን ነው ያደረገው? ሲባል ቤተ መቅደስ ላይ ጣዖት ይዞ ገባ። ሌላ አምላክ፣ ሌላ አምላክ። በዚህም ምክንያት ከአይሁዶች ጋር ግጭት ውስጥ እንደገባ እንመለከታለን። ከዛም ቀጥሎ ያለው ኔሮ ነው። ኔሮ በብዛት ክርስቲያኖች ስድስት ስድስት ብለው ኮዲክ እስኪያደርጉት ድረስ ያደረሰው ነገር ምንድን ነው ስንል ጨካኝነቱና ክርስቲያኖችን መጠላቱ እያሉበት ገብቶ አሳዶ ክርስቲያኖችን መግደል በየዘመናቱ ተገለዋል፣ ግን የእሱን ለየት የሚያደርገው ይሄ ነው። በተለይም ሮምን አቃጥላቸዋል ብሎ የሐሰት ውንጀላ ከወነጀለ በኋላ እያንዳንዱን ክርስቲያኖች ገብቶ እንዳስገደለ በዚህ መካከልም በሱ ዘመን እንደሆነ እነ ጳውሎስ እነ ጴጥሮስ የተገደሉበት ዘመን በሱ ዘመን እንደሆነና ያን ያህል ኮዲክ እስኪደረግ ድረስ እሱ ነው አውሬው እስኪባል ድረስ የደረሰበት ጊዜ አለ እና እነዚህ ሁሉ ምልክቶች ናቸው። እኛ አምላክ ነን ብለዋል። በመጽሐፍ ቅዱሳችን ላይ ስንመለከት እኔ አምላክ ነኝ ብሎ የግብፁ ንጉሥ ፈርዖን እንደተነሳ እንመለከታለን። ይሄ ነገር ምን ያሳየናል ብለን ስንመለከት በስተመጨረሻው ዘመን በተቀጠረው ጥፋት ጊዜ ላይ የሚነሳውን አውሬ ቁልጭ አድርጎ የሚያሳይ ምልክት ነው። ምልክት ነው እና ይሄ ነገር ሆኖ ስታዩ ይላል ወይም ደግሞ ይሄ አውሬው ሲነሳ ለምልክትነት አውሬው የሚነሳበትን መንገድ ከእንደዚህ አይነት ሪፈረንሶች መነሳት እንችላለን። እና ይሄ ነገር ሆኖ ስታዩ፣ ሆኖ በምታዩበት ጊዜ ላይ ሽሹ። ያው መልእክቱ የኢየሱስ መልእክት በዚያን ጊዜ ያሉትን አይሁዳውያን ወይም የሚኖሩትን ቤተ ክርስቲያን በዛ ዘመን ላይ ስለማታልፍ ሽሹ ይላል። ለምንድን ነው ቤተ ክርስቲያን ማታልፈው? ሌላ ፍንጭስ አለ? አለ። ቅድም ሁለት ተመልክተናል። ቅድም አስቀድመን ሁለት ፍንጮችን ተመልክተናል። አሁን እንደ ሶስተኛ የሚሆነን አንድ ነገር ደግሞ አለ። አንደኛው በዚያም ወራት ለእርጉዞችና ለሚያጠቡ ወዮላቸው ካለ በኋላ ሲሸሹ፣ ሲሸሹ ማለት ነው ነገር ግን ሽሽታቸው በክረምት ወይም በሰንበት እንዳይሆን። አሁን ሰንበት ገብታለች። ሰንበት ምንድን ናት? ትርጉም ከክርስቲያኖች አንጻር እና ትርጉም ከአይሁድ አንጻር ሰንበት። ሰንበት ለማን ነው? መጀመሪያ ሰንበት ለሰው ልጆች ነው። እግዚአብሔር በሰንበትን ሲያስቀምጥ እግዚአብሔር ራሱ በቃ እኔ አርፍ ያለው አልሰራም፣ በዚህ ቅዳሜ ቅዳሜ ላይ አልሰራም ማለቱ ሳይሆን ለሰዎች ግን እንዲያርፉበት ሰንበትን ፈጠረ። ያው ቀን የተፈጠረውም ለሰው ልጅ ስለሆነ ማለት ነው። ስለዚህ በዚህ ሁኔታው ውስጥ እግዚአብሔር የመረጠው እስራኤላውያንን ስለሆነ አይሁዶችን ስለሆነ አይሁዶች በዚህ በሰንበት ጊዜ እንዲያርፉ ሕግ ወጣላቸው። አይሁዶች ከዛ በፊት የነበሩ አባቶችም በሰንበት እንዲያርፉ ተብለዋል። ነገር ግን ለአይሁድ ደግሞ እግዚአብሔር የመረጠው አይሁድን ስለሆነ አይሁዶች በዚህ ጊዜ እንዲያርፉ ግዴታ ሆነባቸው፣ ትእዛዝ ወጣላቸው። ስለዚህ ሰንበትና አይሁድ የተገናኙ ጉዳዮች ናቸው። ቅዳሜና አይሁድ ግዴታ ነው፣ አንድ ለአንድ የሚገናኙ ጉዳዮች ናቸው። ለዚህም ነው ሐዋርያው ጳውሎስ ለቆላሲስ ሰዎች መልእክት በሚጽፍበት ጊዜ ስለ ሰንበትም ማንም እንዳይከሳችሁ የሚለው ሰንበት ከክርስቲያኖች ጋር የተገናኘ ጉዳይ ሳይሆን ከእስራኤሎች ጋር የተገናኘ ነው፣ ከአይሁዶች ጋር የተገናኘ ጉዳይ ነው። ክርስቲያኖች በእርግጥ እንዲህ አይነት ነገሮችን ኮንሲደር ባናደርግም እግዚአብሔር እናከብረዋለን። ለምን ሲባል ለክርስቲያን ቅዳሜ ብቻ ሳይሆን ሁሌ ቀንም አምልኮ ስለሆነ እና እንዲህ አይነት ነገሮችን ኮንሲደር አድርገን ሄዳል። ሰንበት የሚለው ራሱ አንዱ አይሁዶች ጋር የሚገናኝ ጉዳይ እንደሆነ ይሄ ጉዳይ የሚያመለክተው ይሄ ነው። ሶስተኛው ፍንጫችን ሶስተኛው ፍንጫችን ይሄ ነው። ክርስቲያኖች ሰንበትን ጠብቁ ምናምን አልተባልን። ሰንበታችሁ ክርስቶስ ነው ነው የተባል፣ በክርስቶስ ረፉ ነው የተባል ነው ክርስቲያኖች። አይሁዶች ግን ሰንበት ጠብቁ ተብሏል። እና ይህንን ከዛ ጉዳይ አንጻር መመልከት አለብን።